በእግዚአብሔር አምላካዊ ዕቅድ የድንግል ማርያም ለዮሴፍ የመታጨት ዓላማ ምንድን ነበረ? አንደኛ፣ በአይሁድ የዘር ቆጠራ ሕግ ሴቶች ከቆጠራ አይገቡ ነበርና ዮሴፍ ከዳዊት ዘር ስለሆነ ክርስቶስ በእናቱ ጮኛ በዮሴፍ ልጅ ተብሎ እንዲቆጠር ነው። ሁለተኛ፣ መሲሁን በመውደዷ የምትቀበለው ማናቸውን ፈተና ሴት ስለሆነች ብቻዋን እንዳትሆን እንዲጠብቃት፣ እንዲያገለግላት። ሦስተኛ፣ መሲሁን ያለ ወንድ ዘር በወለደች ጊዜ አይሁድ ከሰማይ የመጣች ከሰው ዘር ያልሆነች ነች እንዳይሉ እንደ ሴት ለማስጠራት ከጎና እንዲሆን። አራተኛ ሴት ያለ ባል ጸንሳ ብትገኝ ከሚፈጸመው የአይሁድ ቅጣት ሕግ ለማስጠበቅ በዮሴፍ እጮኝነት ስም ለማስጠራት ነው። እግዚአብሔር ዓለምን ከፈጠረበት ጥበብ ሰው ሁኖ ያዳነበት ጥበቡ ይበልጣል ብለው አበው እንዳመሳጠሩ ዘራ ብሲ ሩካቤ ብሲ ምክንያት ሳይሆነው በግብረ መንፈስ ቅዱስ ተጸንሶ ዘጠኝ ወር ከአምስት ቀን በማጸኗ ማደሩ የተዋሕዶ ሚስጥር ፈጽሞ ሊመረመር የማይችል ጥልቅ ምስጢር እንደሆነ ሊቁ ቅዱስ ኤፍሬም ሲያመሳጥረው ለእናቱ መልእክትን በመላክ እንደሚመጣና በእርሷ ውስጥም እንደሚኖር አስቀድሞ በማስታወቅ በዚህ ዓለም ላይ የምትወልደውን የራሱን እናት የመረጠ ሕፃን ልጅ ኑሮ ሲያውቃል ሲል ይጠይቃል። ወስባት ለእግዚአብሔር ወለወዳሪቱ ድንግል ወለመስቀሉ ክቡር